ሰላም ሰላም፣ ውዴ የተከበራችሁ የአስቴር ቻናሌ ቤተሰቦቻችን እንዴት ናችሁ? ደህና ሆናችሁ አላችሁልኝ። እዚህ ጋ ማን ነው ያዘው ያዘው ያዘው ያዘው ያዘው? ይዘዋል፣ ይዘዋል። እዚህ ሲሮጡ ደስ ሲሉ እንግዲህ ናሮት ናር ናብሬ ዛሬ ባህር ላይ ናቸው። ለምን? አሁን ሙቀት ስለሆነ በቃ ትንሽ ቅዝቃዜ ይኖረዋል። ባህሩ እንጂ ትንሽ ነው እንጂ ዳሩ ባህሩ ነው ራሱ የሚቀዘቅ የሚቀዘቅዝ አይመስለኝም። ሰው ልጅ እንግዲህ ወራቁቶ ነው መሄድ። በቀሽ የሚባል ነገር የለም የለም የለም። አሁን ያለፈችውን አየችው ነሩቲ? እኮ ችግር የለም። እና ቤተሰቦቻችን ዛሬም እንግዲህ እና ብርሽና ነሩቲ ይሄው እየዘለሉ እየጨፈሩ ደስ እያሉ መቶልናል። ትላንትና ከትላንትና ወዲህ የተቀረሰ ቪዲዮ የተለቀቀ ማይታችኋልና በጣም ነው ደስ የሚለው እና ባህር ላይ የተቀረሰ ሁሉም ሰው አብሮሽ አብረን እንነሳ ፎቶ እያሉ ማለት ነው እንዲሁ ደስ በምንሆነው ያሳለፎቶ ያሳለፉት ሁነት ለመናገር ማለት ነው እና አንዳንዶቹን ቅር ቅር ቅሬታ ቢያስተላልፉ ምንም ቅር የምለው ነገር እኮ የለም። ሰው ልጅ ዝም ብሎ ነው ሰው ህይወት ውስጥ ምገባ አንቺ ግን ነገር ግን እነሱ ወደፊት ነው ይሄው እየሰለሉ ነው እና ደስ በምለው ነገሮች እየተጫወቱ መተልናል ማለት ነው። እንግዲህ መሄጃችንም እየተቀረበ ነው ወደ ሀገራችን ልንመለስ ነው እያሉ ነው። አስራ አምስት ቀን ልሞላላችሁ ነው መሰለኝ እንግዲህ ሳምንት መቼም አልፏል። በዓል ራሱ ከበዓል በኋላ አደለ የመጡት፣ ከመጡ ራሱ ሳምንት አለፈ። እሑድ የሚመለሱ ይሆናሉ ይመስልኛል። እንግዲህ ቀናቸውም እያለቀ ነው። እስካለች ድረስ እየተጫወተው ነው እና ደስ በሚሉ እያሳለፈው ነው። እንግዲህ እዮት እንደዚህ ናት ማለት በቃ ባለንበት መደሰት ነው። መጨናነቅ ምን ያስፈልጋል? ዓለም ዘጠኝናት አስራት ሞላም እያሉ ያው ደስ በምሎ መቶልናል ማለት ነው። እንግዲህ በቶክቶክ ላይ የተለቀቀ ሮቲ የኖሪልኝ መቀኛ ይለፍልፎ እኔ ካላንቺ ማንም ላይ እያለ ነው። አብርሽና እነሮቲ እና ጽጌና እና ዳንኤል በጥባጽዎችም እንግዲህ ይሄንረ እንደው ማለት ነው እነሱ ሁለቱ ልጆች ምን ችግር አለ አሁን? ሁሉ ሰላም አግኝቶ ቁጭ ብሉ። ለነገሩ የሚበጠበጠው ዳንኤል ነው ዳንኤል ነው ብዙ ሴቶች ስለሚፈልጉ እሱ በቃ አንድ ሴት ይዘው መቼም ልሜ ልኩን እንደዚህ ነው ምራጃ ያ ሰውየ ማለት ነው። በአገባ ራሱ በአንድ ሴት አይቀመጥም ዳንኤል ከምሬ ነውና፣ በጣም መራሮጥ ሴቶች ስር መሄድ ይፈልጋል። ስለዚህ ጽጌ የተወዳለች እሱ ደግሞ ጽጌን ለማናደድ የሚያደርገው ነገር እግዚኦ ትላንትና መጥተው እንደው ወጪ ብዙ ወጪ አውጥቻለሁ ብሎ ነበረ። ቅርታ አርቁልኝ ብለው ነበረ። እና እንግዲህ እንደዛ ነው ቤተሰቦቻችን እንግዲህ ነሩት ይናብሩሽ